የህዳር ገድለ አርሴማ አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብሩክት የክብርት ቅድስት አርሴማና በላያቸው ያለውን የጌታችን ኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ሥጋቸው ነዋሪ በሆነ ነፍሳቸው የትዕግስት ብርታት ያሳዩ ዘንድ የወንጀለኞችን ስህተቶችንና መከራቸውን እየናቁ የዚህን ዓለም መከራዎችን እያቃለሉ ለወዳጆቹ ያዘጋጀውን የማያረጀውን የማይጠፋውን መልካሙን የዘላለም ኑሮ ብዛት ጣዕምን ያገኙ ዘንድ በብዙ ገድልና ትዕግስት በጌታችን በኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ የሃያ ሰባቱ ሰማዕታትና ገድለ ሰማዕትነት ይህ ነው። ስለዚህ እግዚአብሔር እነዚህ ሃያ ሰባት ሰማዕታት በረከት ይስጠን። ከብጽት ብሩክት ቅድስት አርሴማም የረዴት ኃይል ያድለን። ቅድስት አርሴማ ጸሎትና በረከት ከሁላችን ጋር ለዘላለም ይኖር አሜን። ከዚህም የብፅዕት ቅድስት አርሴማን የልደቷን መነሻ እንናገራለን። በዚያን ዘመን ክቡራን ከሆኑ ካህናት ሌዋውያንና ከሃያላን ነገሥታት ወገን የሆኑ ስሙ ቴሮስ የሚባል አንድ ሰው ነበረ። ከቤተክርስቲያን ሽሞች ከአናትና ሃይማኖተኞች የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ብሩክ ታትኖሲያና ምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁል ጊዜም በትዕግስትና በንጽህና ይቀደሉ ነበር። በጸሎት በቁርባንና በማጠንት ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅን መውለድ ተሳናቸው፣ እስከ እርጅናም ድረስ መካን ሆኑ። ስለዚህም ስለዚህ ብሩክ ታትኖሲያና ታዝን ነበር፣ ታለቅስም ነበረ ነበር። መውለድም ተስኗታል እና በብዙ ሀዘንም ጌታ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅን ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱሁን ዘንድ አታደርገኝ፣ አንተን ከተወደዱ ሁሉ ቻለሃልና የሚሳንህም የለምና እያለች ዘውትር ወደ እግዚአብሔር ትጸልይ ነበረ። ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ። በምድር የሚኖር ፍሬ የፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ስራ ትቅጠኝ ጌታዬ፣ አምላኬ መድኃኒቴ ነፍሴን ይቅርበላት ካለኝ ታይም አታሳፍረኝ። የሚያስደስትህን አደርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነችና የተከዘች እኔን ባሪያህን ቸል አትበለኝ። በጥበብ ኃይልን ሰማይንና ምድርን፣ ባህርን በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶቻችንን የሚቃጠል መስዋዕታቸውን። የቁርባናቸውን የጣናቸውን ማዕዛ የተቀበልኩ በማፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብልኝ። እናቴ የበረሃ ልጇንኝና በብዙ ልቅሶና ሐዘን በትጋት በትትና ለችግሮኞችና ለጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባል የቂሳሪያ ሊቀ ጳጳስ ወንድሙን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባይዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የብሩ ቁጣት ነው ሲያለቅሱን ሰማ። መልኳ ያማረ የምታስፈራ ያችን ልጅ ሰጣት። ይቺም ቅድስት አርሴማናት እስከ ሶስት ዓመትም ድረስ አሳደገች። ከዚህም በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተክርስቲያን ታገለግል ዘንድ ሰጠቻት ከአስራ ሁለት ዓመትም በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳ ያጋቧት ዘንድ ወደዱ ይህችም ቅድስት አርሴማ ግን ይህንን አልወደደችውም ነበር ነገር ግን እንደ ህጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታ ተደሰቱ የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያ ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት የለም። ይህንንም ዓለም በመናቅ ክርስቶስን ከተከተሉት ቅዱሳን ደናገን አንስት እመቤትና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር። አስራ አምስት ዓመትም ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅን ይመርጡለት ዘንድ በሀገር ሁሉ እንዲሄዱ በሰሌዳም መልኳን ቅርጽዋን ሁሉ ስለው ይገልጡለት ዘንድ ሳሌዎችን አዘዘ። እነዚህም ሳሌዎች ወደ ሮሚ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማ ደምግባቷ ያማረ፣ መልኳ የሚያስደንቅ ነበር። በዚያም በደናግሉ ገዳም ውስጥ በመልክ እንደሷ ያለ ቆንጆ የለም፣ በመልክም የሚመስላት የለም። በዚያም ሰዓሊዎች ስዕሏን ስለው ለንጉስ ዲዮክልታኖስ ላኩ። ንጉሱም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ለሰርጉ እንዲመጡ ህዝቡን ይጠሯቸው ዘንድ ወደ ነገስታቱና ወደ መንኳንንቱ ላኩ። ደናግላኑም ይህንን ነገር ባወቁ ጊዜ አለቀሱ። ተነስተውም እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉስ ድርጣድስ የገዛት ሀገር ወደ አርማንያ ደረሱ። በምድረ በዳም ዋሻዎች ተቀመጡ። ቁጥራቸውም ሰባ አምስት ወንዶችና ሴቶች ከደናገን ውስጥ ሰላሳ ዘጠኝ ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከእነርሱ አንዲቷ መብራት ሰራ ነበር። ከዚች ሴት ስራም የሚመገቡ ነበር። ንጉስ ዲዮቅልጥያኖስ ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርማንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማንም ይዞ እንዲልክለት ወደ አርማንያው ንጉሥ ድርጻድስ መልእክትን ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማን ስራ ለንጉሥ ድርጻድስ አስረዱት። በዚያን ዘመን ንጉሥ ድርጣደስ ለጣዖት የሚሰግድ ፀሐይንና እና ጨረቃን ያመልክ ነበረ። ዳግመኛም የብላተኛ እጅ ስራ የሆኑትን እንጨትና ድንጋይንም ያመልክ ነበረ። በቤቱም አስቀምጦ አማልክት ብሎ ይጠራቸው ነበር። እንደ ፈጣሪውም እግዚአብሔር ያከብራቸው ነበረ። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩ ሰዎች ያወካቸው ነበር። በልቡ ሰይጣን ገብቷልና፣ በውስጡም መንፈስ ቅዱስ ስለሌለ እግዚአብሔርን ትቶታልና። ይህ ንጉሥ ድርጣድስም በሶሪያ ሀገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝ ኤፍራጥስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዢ ነበረው። እሱም እንደ ነጣቂ ተኩላ ነበረ። ያለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገደዳቸው ነበር። እንዲሁም የክርስቲያን ወገኖችን ለርኩሳን ጣዖታት ያሰገዳቸው ዘንድ ይይዛቸው ጀመር። ብዙዎችንም በማስገደድ ያሰታቸው ነበር። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉ ነበሩ። እነዚህንም ይመሰገንባቸው ዘንድ ወደ ንጉሥ ድርጣድስ ከሚወስዷቸው ድረስ በእስር ቤት ያስሯቸው ዘንድ አዘዙ። ከዚህም በኋላ በእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሰሪያ የያዛቸው እጃቸውንም በሰንሰለት አስሮ በአለንጋና በብትር ይገርፋቸው ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጽሐፍትንም እንደንም አድዋ ታነብ ነበረ። የምታነበውም ቃል ለመበተን ብቻ አይደለም አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ፣ ለመስማት በሚቻል መጠን በአስተዋይ ልቦናም ትገነዘበው ነበር ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ቢስት በኑሮ ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይቺ ቅድስት አርሴማ የመጽሐፍትን ሕጎች በጥንቃቄ የተጠብቃቸው ነበር። ያን ጊዜም ብጽዕት አርሴማ እነዚህን ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለነሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜም እንባዋን ከአይኖቿ በፊቷ ላይ አፈሰሰች። ስለ እነዚህ ሰማዕታትን ትጸልይ ነበር። ከዚህም በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብርሃን መላእክትን አየች፣ ለእነዚህ ሰማዓት ይሰጧቸውና ይሸልሟቸው ዘንድ። ያን ጊዜም ብጽሕት ቅድስት አርሴማ በታላቅ ቃላት እየጮኸች ስለ ቅዱስ ስም ሰማዕት እንሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ተገነት ወረደች። ከዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽህት ቅድስት አርሴማ በቀረበች ጊዜ ጤልሚዎስ አያት። በአያትም ጊዜ ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውን ይተዋቸው ዘንድ አዘዘ። እመቤት ቅድስት አርሴማ ሆይ ምን ሆንሽ? የመልክሽ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ስራ ምንድን ነው? ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ ያስካቸውን ስለኔ እኔ ተዋቸው ብት እኔም ከገርፋታቸው ስለ አንቺ ተዋቸዋለሁ የምትወጃቸውንም ሌሎችንም አላት። ያን ጊዜም በጽድ አርሴማ ቅድስት ቀኝና ግራዋን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀን ፊቷን አማተበት። ገዥዋንም ትሰድበው ጀመረ። እንዲህም እያለች አንተ ዝንጉና ወንጀለኛ እነዚህ የጨከኑ የክርስቶስን ሰማዕታት ስለኔ ለምን ትተዋቸዋለህ? እነሱስ ለክርስቶስ ስም ሰማት የሆኑ ዘንድ የተዘጋጁ ናቸው። ብሩ የሆነ የመንግስተ ሰማያት አክሊልም ተዘጋጅቶላቸዋልና እኔም በጌታና በአምላኬ እስክመሰገን ድረስ እነዚህን ቅዱሳን ሰማዕት መከራዎች ይሸከም ዘንድ ወዳለው በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ፣ ነገር ግን በስጋዬ የእነሱን መከራ አቀበል ዘንድ እነዚህን ቅዱሳን የበረከት ነጠብጣብ የአምላኬ የመረቱ ጸጋ ይድረሰኝ። ሞቴም ህይወቴም ከነርሱ ጋር ትሁን አለች። እኛንም እንደነርሱ ጌታችንና አምላካችን በሰማያት ላለው የመንግስት ክብር የተዘጋጀን ያድርገን። በብጽዕት ቅድስት አርሴማም የረድኤት ኃይል ከጋነ መሳት አድነን። ለዘላለሙ አሚን። የህዳር ወር ገድለ አርሴማ በዚህ ተፈጸመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።